ነው የምናልፈው። እንደ መነሻ መነጋገር አለብን ብዬ የማምነው እኔ የትላንትና ጨዋታዎች መካከል የብዙዎቻችንን በጣም ከፍ ያለ ትኩረት ያገኘው ከጨዋታ ዝርዝርም ብንነሳ ማን ከማን ጋር ይጫወታል የሚለውንም ስናይ ትናንትና ስንናገር እንደነበረው አርሰናል ከአትሌቲኮ ማድሪድ ጋር የሚያደርጉ ጨዋታ ከበድ ይላል። ጠንካራ ጨዋታ ነው። አትሌቲኮ ማድሪድ በዘንድሮ የውድድር ዓመት ሳምሃው በላሊጋው ለመጀመሪያ ተቸግሮ ነበረ። ከዛ ደግሞ ዘንድሮ ምርጥ ነው የተባለውን እንጃ ዘንድሮ ለባርሴሎና ላሊጋውን የሚያቀምሰው አይመስልም። በአውሮፓ ቻምፒዮንስ ሊግን ጉልበተኝነቱን ለመመለስ አሰፍስፏል የሚባለውን ኪሊያን ምባፕ ምን አይነት ሁኔታ ላይ ነው ያለው ባካችሁ? ምናምን የሚባልለትን ሪያል ማድሪድን አምስት አላቃመው። ከዛ በቻምፒዮንስ ሊግ ሌላ ጨዋታ ላይ አይንትራንክ ፍራንክፈርት አምስት አትሌቲኮ ማድሪድ እነ ስለ ሁሊያን አልቫሬስ ምናምን ብዙ ነገሮች መነገር ጀመሩ። እነዛ ተጫዋቾች በአትሌቲኮ ማድሪድ ድል ውስጥ በአትሌቲኮ ማድሪድ አሸናፊነት ውስጥ ትልቅ አስተዋጽኦ ስላላቸው ለምንድን ነው የትልልቅ ክለብ አሰልጣኞች ኃላፊነታቸው ሊለቁ ሲሉ የሁሉም ምኞት የሆነው ዲየጎ ሲሞኔ ስቲ አትሌቲኮ ማድሪድን ይዞ ረጅም ዓመት ቆይቷል። አትሌቲኮ ማድሪድ በሱ ከመያዙ በፊት እና አትሌቲኮ ማድሪድ በሱ ከተያዘ በኋላ ኮምፕሊት የተለየ ታሪክ ስለሆነም ጭምር ነው። በቅርብ በጣም የማንቸስተር ዩናይትድ የቀድሞ ተጫዋቾች አሰልጣኝ ሩበን አሞሪም ከዩናይትድ ኃላፊነቱ ቢነሳ የእሱን ቦታ ማን የተካው ብለው ይወያዩ ይጠያየቁ ነበረ። በዚህ መጠያየቁ ውስጥ የተነሳ አንድ ስም አለ። ያ ስም ዲጎ ሲሞኒ ማን፣ ዩናይትድን ቢይዘው ደስ ይለናል ብለዋል። አንዳንዶቹ ሌላ ስም ነው የጠሩት፣ ግን ሜንሽን ከተደረጉት ግን ውድ ነዋ ምናምን ብለሽ ካልሆነ በስተቀር ዲዬጎ ሲሞኔን ከማሰብ ውጭ ልቶ ይመኙታል። በጣም ብዙ ሰዎች ስቴብል የሆነ ቡድንን ይገነባል። ጠንካራ ነው። አትሌቲኮ ማድሪድ ለማሸነፍ ይከብዳል። ግን ደግሞ ለማየትስ ይመቻል ወይ ደግሞ ሌላ ጥያቄ ነው የሚሆነው። አትሌቲኮ ማድሪድን ማሸነፍ ግን ከባድ ከባድ ነው። ይሄ ይታወቃል፣ ምንም ጥያቄ የለውም። የሲሞኔ ቡድን እያልሽ በስጋት ምናምን የምትገጥሚው ነው። ስለ አትሌቲኮ ማድሪድ እና ስለ ዲየጎ ሲሞን ይህንን ያህል ከተናገርን ቀጥሎ መነሳት ያለበት ነጥብ ምንድን ነው? አርሰናል አራት ለዜሮ በሆነ ውጤት አሸንፈው ማንን? አትሌቲኮ ማድሪድን። እንዴት ባለ መንገድ የሚገለጸውን ቀደም ሲል በተናገርነው ነገር የሚገለጸውን አሁን በዚህ የአርሰናል ድል ውስጥ መነሳት ያለባቸው አርሰናል በጨዋታው ላይ የነበረውን ብልጫ አርሰናል በነዋ ጨዋታው ላይ ያገባቸውን ጎሎች የጎሎቹ የገቡበትን መንገድ ምናምን አይመስለኝም። ለእኔ ለእኔ አርሰናል ኦልሞስት ባለፉት አስራ ሁለት ጨዋታዎች በእያንዳንዱ ጨዋታም እንኳን ባይሆን በበዙት ጨዋታዎች ላይ መልእክት እያስተላለፈ ነው። ለማን አሉ ለሚባሉት የአውሮፓ ጉልበተኛ ነንባዎች የሚያስተላልፈው መልእክት ምንድን ነው? ስለ እኔ ገብቷችኋል ወይ የደረስኩበትን ደረጃ አይታችኋል ወይ? እንዲህ እኮ ሆኛለሁ እያለ ይመስለኛል አርሰናል። ለእኔ እውነቴን ነው ነግርሽ፣ አሁንም የዘንድሮ አርሰናል ራሱ አርቴታ፣ ሌሎች የእግር ኳስ ባለሙያዎችም አንድ የሚጭኑበት ኃላፊነት አለ ዘንድሮ ዋንጫ ማሸነፍ አለባችሁን። ዋንጫ ሲባል ካራቦ ካፕ አይደለም ዋንጫ ሲባል መጀመሪያ ከአርሰናል ጋር ያሸነፈው ኤፌ ካፕ አይደለም ዋንጫ ሲባል ወይ ፕሪሚየር ሊግ ነው ወይ ቻምፒዮንስ ሊግ ነው ታዲያ ወይ የፕሪሚየር ሊጉን ወይ የቻምፒዮንስ ሊጉን ዋንጫ ማሸነፍ ወደሚያስችል ብቃት አርሰናል መጥቷል ወይ ምኞት አንድ ነገር ነው ሪያሊቲ ደግሞ ሰምቲንግ ዲፍረንት ሰው አርሰናል ወደዚህ ሪያሊቲ እየመጣ ነው ወይ የሚለውን በእያንዳንዱ ጨዋታ በእያንዳንዱ ድል እንገምግመው ከተባለ ትናንትና አርሰናል ለዚህ ለሚባለው ነገር እየተቃረበ እንደሆነ በደንብ ነው የነገረው ለማን ለነ ሪያል ማድሪድ ለማን ለነ ባርሴሎና ለነ ፒኤስጂ ለማን ለነ ማንቸስተር ሲቲ ለነ ሊቨርፑል እኔ እዚህ እደርሻለሁ እናንተስ ብሎ እየጠየቀ ነው የሚመስለኝ እኔ አርሰናል የደረሰበትን ደረጃ እንደ ሀገር ብታስቢው አርሰናልን የሆነ አሪፍ ነገር ሰርተሽ ይውልኝ ብለሽ እንደምታስጎበኘው አይነት ነገር አላለ። ይህንን ሰራው እንዲህ ነበር፣ ወደዚህ ለወጥኩት፣ ይህንን ሰራው እንዲህ ነበር፣ እዚህ ያደረስኩት ምናምን እያለ ሀገር በናሽናል ቲቪው በምናምኑ ምናምኑ እንደሚያስጎበኘው እንደሚያሳየው አርሰናል፣ ለእኔ እንዲህ አይነት ድርጊት እንዲህ ያለ ተግባር ውስጥ ያለ ነው የሚመስለኝ ነ የምሬንም የምነግርሽ ለምን እንደዛ ተሰማህ በይኝ? ለምሳሌ ትናንትና ስኬሊ የመጀመሪያ ተሰላፊ ያልሆነ መቀበጥ ካልሆነ በስተቀረ ሪካርዶ ካላፊዮሪ የሚቀመጥ ተጫዋች አይደለም። ሪካርዶ ካላፊዎሪን የሚያሳርፍ ሪካርዶ ካላፊዮሪን ሲያሳርፍ አርቴታ የማይሰጋበት ስኬሊ የሚባል አማራጭ ስላለው ነው እንጂ ሪካርዶ ካላፊዮሪ ከሚታይበት የአሁን ጉብዝን ነው የአሁን ምርጥነቱ ጋር አያይዘሽ አትሌቲኮ ማድሪድን እየገጠምሽ ቤንች ልታደረገው አስች ስኬሊ ግን ገብቶ ምን አጎደለ? ምንም። እሺ ምን አደረገ? አስገረመን። ምን አድርጎ? ጋብሪኤል ማርቲኔሊ ላገባው ኳስ አሲስት ያደረገበት መንገድ ስለ ሉዊስ ስኬሊ ከተወሰነ ጊዜ በፊት አርቴታ አሴ ሚድፊልደር ይህንን ልጅ ሊጠቀመው ዳርዳር እያለ እንደሆነ ሰምተን ነበር። ለምን ያልን እንደሆነ ሉዊስ ስኬሊ ምንም አላጎደለም፣ ካላፊዮሪ ከሱ በላይ ሆኖብ ይመጣል። ይህንን ጋላ ካላፊዮሪን ማሳረፍ ለአርቴታ ግፍ ነዋል። ግን ሲናገር እስኬሊ ምንም አላጎደለም ባለበት በአምናው ጉብዝናው ነው የመጣው። ልጁ አምና ሂ ወዝ ወንደርፉል ኪድ ዘንድሮም እንደዛው ነው፣ ምርጥ ነው። ምንም የጎደለ የቀነሰ ነገር የለም። ያ ግን ከሚጠበቀው በላይ ሆኖ መጣ። ስለዚህ ይሄም ልጅ መባከን ስለሌለበት በተወሰኑ ጨዋታዎች ላይ አሴ ሜድፊልደር የመጫወት አቅም አለው ምናምን እየተባለ ማብራሪያ ሲሰጥ ሀሳቡን ለመውሰድ የተቸገረ ሰው ካለ ትናንትና እንዲወስድ ይገደዳል። ወይ በጣም እኮ ነው የሚገርመው። የእውነት ለመናገር ይሄ ነው ለእኔ ያርሰናል መልእክት ብዬ የምወስደው። አያችሁኝ አደል በካላፊዎሪ ስትደነቁ፣ እስኬሊንም ይዤ ገብቼ እንደዛው መሆን እንደምችል አያችሁ አደል። እስኬሊን ትላንትና አሲስት አደረግ አደለ። ትላንትና በፊት ካላፊዎሪ በመከላከል ጉብዝናው ነው ወይስ በማጥቃት አስተዋጽኦም ጭምር ነው የምናደንቀው? በመከላከሉም በማጥቃቱም ላይ ራሱ ጎል ያገባል፣ የጎል ምክንያት ይሆናል። ስኬሊስ ተቀይሮ ሲቀመጥ እንትና ካላፊ ወሬ እሱም ገብቶ ያንኑ ነገር ካስቀጠለ ይሄ መልዕክት አይደለም ወይ? አርሰናል እየነገረን ያለው ነገር የለም ወይ? ይሄ አንደኛው ነገር ነው፣ ሳምሪ። ሁለተኛው ነገር አርሰናል ሴት ፒስ ኪንግ አለው። የቆሙ ኳሶችን በመጠቀም አሁን ንጉስ የሆነ ንጉስ ብለን ልንጠራው የምንችለው ጋብርኤል ማግሃሌሽ ነው። ትናንት ኮ ጎል አገባ፣ የአርሰናልን አይን የገለጠ ብዙ ነገሮችን የቀየረ አትሌቲኮ ማድሪድ እንደዛው ጥርቅም አድርጎ መቀጠል እንዳይችል ያደረገ ሌሎች ሶስት ጎሎችን የወለደ ጎሎ ያገባው እኮ ጋብርኤል ማግሃሌሽ እኮ ነው። ይህንን የቆሙ ኳሶችን በመጠቀም ኪንግ የሚባል ደረጃ ላይ የደረሰውን ማግሃሌሽን ማንም ያቆመው፣ የቆሙ ኳሶች ሲገኝ፣ የማእዘን ምት ሲገኝ፣ ቅጣት ምት ሲገኝ ከአትሌቲኮ ማድሪድ የበለጠ ከፍ ያለ የመከላከል አቅም የመከላከል ጉብዝና ያለው ማን ይምጣ ማን ይገኝ፣ ማንም የለም። አትሌቲኮ ማድሪድን በዚህ ከነበረ የምናደንቀው በመከላከል ጎብዝና ጎበዞችን ዝም በማሰኘት ከሆነ ዋጋና ክብር የምንሰጠው ለአትሌቲኮ ማድሪድ፣ ጋብሪኤል ማግሃሌሽ ጋር ግን ሲሆን ይከብዳል፣ ያስቸግራል። በጣም ብዙ የአርሰናል ደጋፊዎች ቪክቶር ዮኮሬሽ ጎል ስላገባ ደስ ብሏቸዋል። ለእኔ ለአርሰናል ትልቅ ትርጉም እንዳለው እወስዳለሁ። ይሄንን ለምን ብትይኝ? የቪክቶር ዮኮሬሽ ጎል ማስቆጠር ለአርሰናል ተጨማሪ ድል ነው። ምክንያቱም አርሰናልን ከመከላከል ብቃት ጋር አያይዘሽ ልትመክሪው አትችይ። አርሰናልን ሚድፊልዱን ቢያጠናክር የሚል አስተያየት አትሰጭበትም። ስለ አርሰናል ልትናገሪ አትችይም። ስለ ዴቪድ ራያ ምንም ያጎደሉት ነገር ስለሌለ አርሰናልን በተመለከተ ብቸኛው አስተያየት ሊሰጥ የሚችለው ከቪክቶር ዮኮሬሽ ጨመር ያለ ጎል ቢያገኝ ዘጠኝ ጎል ሳያገባ እንዳይከርም፣ ዘጠኝ ጨዋታ ላይ በመሞከሩ ብቻ እንዳይለካ፣ በማግባቱ እንዲደነቅ። የፐዝሉ የመጨረሻው ፓርት ዮኮሬሽ ነው እንደተባለው፣ ዞጉሩ ልክ ሲፈጸም እንደዛ ሆኖ እንዲቀጥል ማድረግ አለበት አርሰናል። አርሰናልን በተመለከተ በዘንድሮ የውድድር ዓመት የሚሰጠው ብቸኛ አስተያየት ዮኮሬሽ የሚጠበቀውን መሆን ካለመቻሉ ጋር በማያያዝ ነው። ስለዚህ የአርሰናል ደጋፊዎች ቪክቶር ዮኮሬሽ ትላንት ሁለት ጎል ቢያገባ እና ቢደሰቱ ይሄ ልጅ በራስ የመተማመን ስሜቱ ያድጋል። በራስ የመተማመን ስሜቱ ባደገ ቁጥር ደግሞ ሂውል ጊቫስ ሞር የበለጠውን ይሰጠናል፣ የበለጠውን ያደርግልናል፣ መጪውን ጊዜ የበለጠ ብሩህ ያደርገዋል ብናምን ብለው ቢያስቡ አይፈረድም። ትክክልም ነው። ተፈጥሯዊ ነው ስሜቱ። ግን ዮኮሬሽ ጎል በማግባቱ ከምትደሰቱት በላይ ለዮኮሬሽ ጎል ማግባት ዋጋ ከምትሰጡት በላይ ለጋብርኤል ማግሃሌሽ ዋጋ መስጠት ግን አለባችሁ። ጎበዝ ተከላካይ ስለሆነ እሱ የመጀመሪያውን ጎል ስላገባ ሳይሆን ቪክቶር ዮኮሬሽ አገባ ከማለት ይልቅ ጋብርኤል ማካሌሽ ምድና ያደረገው የሚያስብል ነገርም ተሰርቷላ። ወዝ ኤቨሪ ኢዚ ጎል። አሁን እኔ የዚህ ልጅ ማግባት ፋይዳውን ነው እንጂ ማየው ጋብርኤል ማካሌሽን ግን በሂደቱ ላይ በጣም አድርጌ ያደንቀዋል። ስለዚህ አርሰናል አሁንም መልእክት ነው የነገረን የነገረን መልእክት ኑና እዩ እያለን ያለው ነገር የቆመ ኳስ የማዘን ምት ከሆነ የቆመ ኳስ ቅጣት ምት ከሆነ በጣም አቅም አለው በሚባል የመከላከል ስራን በመስራት ከሚደነቅ ክለብም ጋር እየተጫወተ ማጋሌሽ የሆነ ነገር ሊያደርግ ይችላል ማን ነው የሚያቆመው ነው ጋብርኤል ማጋሌሽ ምርጥ ተከላካይ ነው ጋብርኤል ማጋሌሽ አሁን እንዳልነው ሴት ፒስ ኪንግ ነው ጋብርኤል ማጋሌሽ ምርጥ ሊደርም ነው እንኳን ለተቃራኒ ቡድን ተጫዋች? ለቡድን ጓደኛው የሚያስተላለፈውን መልእክት በቀደም ስንናገር ነበር። አይ እሱም አይሞክረውም ማለ ኦዴጋርድ ሎጪ ልክተት ምናምን ምናምን፣ የሚለውን ነገር አይ አይሞክረውም፣ የሚደርስበትን ያውቃል። ማነው በልምምድ ቦታ ላይ ኮምፒቲቲቭ ተፎካካሪ እኔ ነኝ ያለ ልምምድ በለው፣ የፉክክር ጨዋታ በለው፣ መሸነፍን መቀበል አቅሜ ደካማ ነዋል፣ አልችልም መሸነፍ አልችልም። እናየዋለን፣ በየጨዋታው ላይ እያየ ነው። አርሰናል ማግሃሌሽ ስላለው እድለኛ ነው። የእውነት ለመናገር ማለዳም ላይ ስንናገር እንደነበረው ታስታውሺ ከሆነ አርሰናል በተለያዩ ዘመን ምርጥ ባክፎር አለው፣ በቬንገር ዘመን፣ በጆርጅ ግርሃም ዘመን ምናምን አለው አርሰናል። ነገር ግን ደግሞ በ አርቴታ አሁን የተገነባው ከእነ አማራጮቹ አንዳንዴ ሆ ብቻ ብለሽ የምታለሽ ነገር አለ። ከእነ አማራጮቹ ሳሊባ፣ ሞስኩዌራ፣ ማግሃሌሽ፣ ኢንካፔ፣ ካላፊዮሪ፣ ስኬሊ፣ ቤንዋይት፣ ቲምበር ምናምን ብለሽ ስምንት ይኖረዋል ሰው ለባክፎር ስምንት ሃይ ኳሊቲ ያላቸው ተጫዋቾች አሉት። በጣም የሚገርም ነው። ስቴትመንት ቤስት ዲፌንሲቭ ሳይድ ቤስት ዲፌንሲቭ ላይን ካለሽ ዋንጫ የማንሳት እድለሽ በጣም ከፍተኛ ነው የሚባል ከሆነ አዎ፣ ያንን ያሳያል አያችሁኝ እያለ ነው አርሰናል አልሰናል ከትላንትናውም ጨዋታ በፊት ስልሽ እንደነበረው የአንቺ ፍሬንድ ኦፕታ ሱፐር ኮምፒውተር የፕሪሚየር ሊጉን ዋንጫ ለማንሳት ለአርሰናል 54.4 በመቶ ነው እድል የሰጠው ዋንጫ ይበላል አለ። ለአውሮፓ ቻምፒዮንስ ሊግም 18 በመቶ ዋንጫ የማንሳት እድሉ የአርሰናል ነው አለ። 18 ትንሽ ትመስላለች። ከዛ በላይ ተሰጠው የለም። እዚያ ጋር የሚካፈሉት ብዙ ናቸው። ፒኤሲጂ ይወስዳል፣ ባርሴሎና ይወስዳል፣ ሪያል ማድሪድ ይወስዳል፣ ባየር ሚኒክ ይወስዳል፣ ሲቲ ይወስዳል ምናምን ትልልቅ የሚባሉት የአውሮፓ ትልልቅ ክለቦች አሉ ይካፈሉታል ግን፣ ከነዚህ ሁሉ ነው እንዳንተ ላየውም እስካሁን የተባለው አርሰናል ነው። በፕሪሚየር ሊጉ ለአርሰናል 54.4 በመቶ ዋንጫን የማሸነፍ እድል ሰጥቶት ያው ዊነው ምንትኑ እናቃለናለም። ሱፐር ኮምፒውተሩ እንዴት እንደሚሰራ እስከ ዛሬ ብሎ ነው የሚነግርሽ። የነገን አይተነብይም። ስለ ነገው አላውቅም የነገውን ዳታ አስገብቼ አናላይስ አረገው አሁን ያልኳችሁ ሊቀየር ይችላል፣ ይላል ሱፐር ኮምፒውተሩ የኦፕታ። እስካሁን ግን ይሄ ቡድን ይበልጣል አለ ሀምሳ አራት ነጥብ አራት ሰጠውና ለሊቨርፑል አስራ ሰባት ሰጠው፣ ለማንቸስተር ሲቲ አስራ ሰባት ሰጠው። በፕሪሚየር ሊግ ሀምሳ አራት ለአስራ ሰባት ሩቅ ነው። ኤንጆይ ዘ ሞመንት ነው የምለው ለአርሰናል ደጋፊዎች የእውነት ሞመንቱን ኤንጆይ ማድረግ የሚችሉበት አጋጣሚ ነው ያለው አንዳንዶቹ የቁጥር መረጃዎች ኢትስ ሀርድ ቱ ብሊቭ ለማመንም የሚከብዱ ናቸው ባለፉት ሶስት ጨዋታዎች ዴቪድ ራይ አንድ ኳስ ነው ያዳነው ባይገባ ስታዳም ችግር አለ አንድ ኳስ ነው ያዳነው እንደውም ትላንትና ስህተቶች ነበሩበታል። የተሳሳተው አንድ ስህተት ነበረው እና ግን ስህተቱን የሚያርም በት መንገድ ከዚህም በፊት እኛም ስናደንቀው ነበረ። ሁለተኛም ደግሞ ያንን በቃ የተሳሳተውን ነገር ትቶ ወዲያው ወደ ጨዋታው የሚመለስበት እና ትኩረቱን የሚሰበስብበትን መንገድ በጣም ሚደነቅ ይመስለኛል። አሁን አርሰናል ሲጫወት የትላንትናውን ጨዋታ ከመደረጉ በፊት ስናነሳ የነበረው ለማሸነፍ ብቻ አይደለም የሚጫወተው። አሁን የሚጫወተው ጎል ሳይገባበት ለማሸነፍም ጭምር ነው። ይሄ ነው ከጨዋታ በፊት ስለ አርሰናል አሁን በተደጋጋሚ እየተነገረ ያሉ። አሁን በትላንትናው በጣም ትልቅ መልእክት ነው። ማሸነፍ አንድ ነገር ነው በእግር ኳስ ጨዋታ ላይ ክለቦች የሚፈልጉት የመጀመሪያው ነገር ነው፣ ምንም ጥርጥር የለውም። ከዛ ግን አንተ እንደምትለው ብዙ ጊዜ ሆነ፣ እየተቀማጠልክ ስትመጣ ደግሞ እንደገና ሳይቆጠርብ ጎል ሳይቆጠርብ ወደ ማሸነፍ ትመጣለህ። ከዛ እንደገና ደግሞ በጣም ካባሱት ነገሩን ከሶስት ጎል በላይ እንደዚህ ምናምን እያልክ ልትቀጥል ትችላለህ። ግን ይሄ በጣም ከባድ ማለት ብዙ ጎል አግብቶ ጎል አስተናግዶ ማሸነፍና ጎል እያገቡ ጎል ሳያስተናግዱ ማሸነፍ በጣም ትልቅ ልዩነት አለው በየ ነው እኔ የምንረዳው የሚመስለኝም እንደዛ ነው። ስለዚህ በአርሰናል አሁን ትልቁ ኳሊቲ ተብሎ የሚጠራው አንደኛው ነገር ጨዋታዎችን ያሸንፋል፣ ግን ሲያሸንፍ ደግሞ ጎል ሳያስተናግድ ነው። ይሄ አንድ የሚታይ ነገር ነው። አሁን እኮ ትልቁ ነገር እሱ እኮ አደለም። ትልቁ ነገር መሆን የነበረበት እሱ ነው፣ ግን አሁን መደበኛ ለሚባል መደበኛ ለሚባል ጉብዝና ነው። ይሄ ለተለመደ ጉብዝና ጉብዝና ከተለመደው በላይ ሲሆን ግን እየተሞከረበትም አደለም፣ ነው እየገባበት አይደለም አይደለ። አሁን ክሊን ሺት ይሄ የተለመደ ጉብዝና ላይ የሚጠቀስ ነገር ነው። እየተሞከረበት አደለም። ሶስት ጨዋታ ላይ አንድ ሴቭ ነው ያለው። ኮነም ልጅ ገብቶበት ቢሆን ኖሮ ደካማ በረኛ እኮ የሚያስ ብለው ነው አለፋም ነው። አንድ ሰው ሸገር ስፖርት ዊዛ በበግደ የዩቲብ ቻናላችን ላይ ምን ብሎ ጻፈ? ይሄ ልጅ ጓንት ሳይሆን ወንበር ይዞ ቢገባ አለ ያው አያቺ ጊዜ እንረዳል ልክ ነው። ወንበር ዱቅ ቢል ቢያነብ ዳይሴክቲንግ ሀይሌ የሚለውን ቢቆይ ምናምን ምንም እንትን የሚለው ነገር ይላሉ። የሶሻል ሚዲያ ላይ እንደዚህ አለ ምንድነው፣ ሲዘዋወር የነበረ ነገር ነው ያው የወቅቱ ጊዜ ስለሆነ ለመበሻሻ ቅ እንደዚህ እንደዚህ የሚጠቀሙበት ወይ በጣም በኩራት የአርሰናል ደጋፊዎች ደግሞ ምን አይነት ግብ ጠባቂ እንዳላቸው ና ምን አይነት ተከላካይ እንዳላቸው። አሁን ይህ የሚያሳየው ምን አይነት ተከላካይ እንዳላቸው ነው አይደል የእሱ ስራ እሱን ነው ኮ አሁንም ቅድምም ጠቅሰ ነው ነበረ የተከላካይ ክፍሉ ጥንካሬ አለ። ተከላካይ ክፍሉ ጠንካራ ስለሆነ ዴቪድ ራያ ተጋላጭ አደለም። የተከላካይ ክፍሉ ደግሞ አማካይ ክፍል ላይ ያሉ ተጫዋቾች በሚሰሩት ድንቅ ስራ ተጋላጭነቱ ይቀንሳል። አርሰናል ኤክስፖዝድ አይደለም፣ ሙከራ እየተደረገበትም አይደለም። በዚህ ያህል መጠን ጠንካራ ነው። አሁን በየመጫወቻ ቦታዎቹ ላይ እንውሰድ ብንል ግብ ጠባቂውን ዴቪድ ራያን ፒክ ታደርጋለች ይሳኔ፣ እዚህ ፒክ ቀላል ነው። ባክፎሩ ላይ ያሉት ስምንት አማራጭ ተጫዋቾች ሁሉም ምርጥ ናቸው። ግን አንድ ሰው እንምረጥ ከተባለ ገብርኤል ማግሃሌሽ ሴት ፒስ ኪንግ የተባለው ልጅ የሚገርም ነው። አሁን እሱ ያለበት ደረጃ የሚገርም ነው። አንድ ቡድን በየዘመኑ መሪ የሚያስፈልገው ከሆነ የዚህ አርሰናል ዋናና ምርጡ መሪ ጋብርኤል ማግሃሌሽ ነው። ያምርበታል፣ እጅ አይሰጥም፣ እጅ አያሰጥም። መሀል ላይ ስትገቢ ሁለቱን ጎረቤታሞች ጉዳ ጉድ ያደረገበት የቅጣት ምት አጠቃቀም አለው። ዴክላን ራይስ አምና ሪያል ማድሪድ ላይ እንዴት እንዳገባ ትላንት እንዴት አይነት ማሻገሮችን እንዳሻገር አይተናል። የሚደንቅ ነው። ቡካዮ ሳካን በተመለከተ አርቴታ ተናግሮ የማይጠግበው ያለ ምክንያት አይደለም። ጣት ያወጡበት ማርቲኔሊ ተቀይሮ እየገባ ስንት ጎል አገባ። ትናንትና ምን አደረገ? ስት አርሰናል ምኑም ቦታ ላይ ፉርሽ አይደለም። ምኑም ቦታ ላይ ፉርሽ ደግሞ ስቲል አ እሺ አይ አንድ አሪፉ ነገር ጨዋታ ላይ የሚስተካከሉ ነገሮችም አሉ ማለት ጨዋታው ከተጀመረ ካየም በኋላ የነበሩ ድክመቶች እዛው ላይ እየታረሙ የሚሄዱበት መንገድም ደግሞ አሪፍ ነው። ከዚህም በፊት ለነገሩ በፕሮግራማችን ላይ ስናነሳው ነበር፣ ግን በየጨዋታው ላይ ደግሞ እያየኸው ስትሄድ ትልቅ ኳሊቲ ተብሎ ሊጠቀስ የሚችል ጉዳይ ይመስለኛል። እኔ አሁን ለምሳሌ ቅድም ያነሳ ነው የገብርኤል ማግሃሌሽ ጉዳይ ጎል ከማግባቱ በላይ ጎል መሆን የሚችል ኳስ ሲያድን የሚያሳየው ስሜት በጣም ይገርምን። አንድ ከአንዳንድ ተጫዋቾች ጎል አግብተው የማታገኘው አይነት ስሜት ነው። ያን አይነት ስፕሬት አለ። አሁን ማርቲኔሊ ነገሮች በተወሰነ መንገድ ጥሩ ያልሆኑበትንም አጋጣሚ በትላንትናው ጨዋታ ላይ ስናይ ነበር፣ ግን እነዛን ደግሞ በዛው ጨዋታ ላይ ታርመው ወደ ጥሩ ውጤት የሚገለበጡበትንም መንገድ ደግሞ አይተናል። ይሄም አንድ የተመለከት ነው ነገር ነው። ምናልባት በትናንትናው ጨዋታ ላይ እንደገና ጊዜ ይፈልጋል ብለን የምንናገረው ኢዜ ሊሆን ይችላል ብዬ ነው የማስበው። ኢብሪቼ ኢዜ እንደ ተጠበቀው አይነት እንቅስቃሴ አድርጓል ወይ? በተለይ በእነዚህ በሁለት ተከታታይ ጨዋታዎች ላይ የተወሰነ መዳከም እያየንበት ይመስለኛል። ትናንት ትንሽ ይሻላል፣ ከፉልሀሙ ይሻላል ትናንትና። አሁንም ከኢንተርናሽናል ብሬኩ በፊት ወደ ነበረው ኢዜነቱ ደግሞ እንዲመጣ በተለይ የኒውካስል ጌም ላይ የነበረውን አይነት ኢዜን እንዲሆን ይሰራል ብዬ ነው ማምነው። እኔ ይህንን ስንል በነገራችን ላይ አርሰናልን ኮሌክቲቪሊ ስናደርግ ኢንዲቪዥዋሊ የሚታረም ነገር ያላቸው ተጫዋቾች የሉም ማለት አይደለም። ግን አሁን ለምሳሌ ኢዜ በቃ አልቻለም ብትይ፣ አማራጭ እኮ አለ። አሁን እኔ አንድ ዝም ብሎ ለእኔ የገባኝ እንዲገባ እንዲገባሽ፣ ወይም እኔ በተረዳሁት መንገድ እንድትረጅውም እንኳን ባይሆን፣ የተረዳሁትን ነገር እንድታቂልኛል የምነግርሽ ነገር ይሄ አርሰናል ኦዲጋርድ የለውም እኮ ገብቶሻል። የኢዜ እንደዚህ መሆን አያሰጋም ወይ ይስተካከላል ወይ በኦዲጋርድ ይተካል። ይሄ አርሰናል ካይ ሃቨርትስ የለውም ገና ሊመጣ ነው። ይህ አርሰናል ጋብርኤል ጄሱስ የለውም ገና ሊመጣ ነው። ይሄ አርሰናል ኖኒ ማድዌኬ የለውም ገና ሊመጣ ነው። ይሄ አርሰናል ይኸውልሽ ያሰለፋቸው ተጫዋቾች ያስቀናሉ። ተቀያሪ ወንበር ላይ ያሉት ያስፈራሉ። ህመም ላይ ሆነው እየታከሙ ያሉ በቅርቡ ይመለሳሉ የሚባሉ ደግሞ ያጓጓሉ። ዚስ ኢስ ስቴትመንት። ስቴትመንት ማለት ይሄ ነው። ሌላ ነገር እኮ አይደል፣ የሌሎች በጣም ብዙ ክለቦችን እጥረት ነው፣ እንደ ልቡ እየሆነበት ያለው አርሰናል። እነዚህ አሁን የተቃቀስኳቸው በጉዳት ምክንያት ወደ ሜዳ የማይገቡ የመሰለፍ እድል የሌላቸው ትሪትመንት ሩም ላይ ያሉ ተጫዋቾች ለአርሰናል አንብሌቨብል የሆነ አቅም ናቸው ብዬ ነው የማምነው። እኔ ማን እንዴት አርጎ አርሰናልን ያቆማል? አብረን የምናየው ነው የሚሆነው። ቅድም ያልሽው ዝንግም ግም እዛው ጌም ውስጥ ነገሮች ይቀየራሉ ነገሮች እንዲሆናሉ ምናምን ብለን የተናገርሽው ነገር አዎ ከሆነ ለአርቴታ ክሬዲት እየሰጠ ነው ነው ማለት ነው። ይሄ አሰልጣኝ ዋናው ስራ ነው። ቃል ገብቶ አልነበረም ከፉላም ጨዋታ በኋላ የአትሌቲኮ አትሌቲኮ ማድሪድ ጨዋታ ላይ ክሳችኋለሁ ምናምን አለ አልኩ እኮ ተናገርኩ አርሰናል ቃል አርቴታ ቃል ገብቷል ምናምን እና አልተካስን ነው የምትሉት። አሳያችኋለሁ ያለውን አላሳየም አርቴታ እና አርሰናል አላሳዩ። በቃ እኔ የሚሰማኝ እንደዚህ ነው። ለማንኛውም በዚህ ሰዓት ላይ የአርሰናል የሆነ የታደለ ነው በጣም ብዙ ነገሮች ብዙ ፕራውድ ሞመንቶች አሉ። በጣም ብዙ በጣም ብዙ። ምናልባት ለአርቴታ ፈታኝ ሁኔታ ብለን የምናነሳው አሁን ሊስ ስኬሊ በዚህ ሁኔታ ብቃቱን ካሳየ በኋላ እንደገና ተቀያሪ ወንበር ላይ ሊቀመጥ ነው። ግድ ነው ማለት ነው። የአሰልጣኝ ጉብዝናው እኮ እሱ ነው፣ ሳይከፋቸው እንዲቀመጡ ማድረግ ነው። አርቴታ እስካሁን የተነጫነጨበት ተጫዋች የለም። አንድ ከፓሪዝ አባላ ጋ ብቻ ነው ተነጫነጫ አልተባለም። እሱም ብወጣ አለ፣ መንገዱን ጨርቅ ያርግልህ ነው። ቶሎ ድረስ የምትፈልግበት ቦታ ዓለም ዋንጫ ስላለ ምናምን አለን የተባለው እሱ። እሱም ገና ጥር ላይ የሚለይ ነው። ሊስ ስኬሊ እስካሁን ተቀያሪ ወንበር ላይ አይደል እንዲያለ ኤታ ነዋኔ ሪ ላርሰናል ኮንትራት ፈርም ሲባል ያነሳ የነበረው ጥያቄ ምንድን ነው የሚሰጠኝ የመጫወት እድልስ ምናምን ብሎ አልነበረም። ምን አለ፣ ይኸው ፈርሟል። አሁንም ሊሚትድ ነው እድሉ። አርቴታ ግን አሳምኖታል። እስኬሊ ኢንተሪውና ካላፊዮሪ እየተቀመጠ ዘንድሮ ጉደኛ ነው አለም። ካላፊዮሪ ማንም የሚስማማበት ሀሳብ ነው ይሄ። ጌም ይለፍህ አለው። እንደዚህ ላሉ የቻምፒዮንስ ሊግ ምሽቶች ስልኮ ነው የእናንተ የሆንኩት ምናምን እኮ የአርሰናል አንዱ የአርቴት አንዱ ጉብዝ ነው መሆን ያለበት ይሄ ነው። ሀፒሊ እንዲቀበሉት ማድረግ ውሳኔዎች የሚወሰኑት በመውደድ በመጥላት በትችላለህና በአትችልም ሳይሆን አርሰናል ይበልጥ የሚጠቀመው ማን ዛሬ ቢጫወት ነው፣ ማን ዛሬ ቢያርፍ ነው። እስኪ ይገባዋል ብዬ ነው ማምነው ወይም ሌሎቹም እንዲገባቸው ተደርገዋል የሚለውን ነው ማየት የምመርጠው። እኔ በቃ አርሰናል ደስ ይላል። አንዳንዴ ይሄ ማመን ግድ የሚሆንበት ጊዜ ካለ ደግሞ ማመን ይኖርባችኋል ብዬ ነው ማምነው እኔ። እውነት ለመናገር ለአርቴታም ክሬዲቱን ለመስጠት ለአርሰናልም የሚገባውን ክብር ለማሳየት ጎብዘው እያሳኩት ያሉት ነገር ነው። አሁን አንዳንድ ሰዎች ሀሳብ ሲሰጡ ታየዋለህ የካቲት ምጣና ያንጠባጥበዋል፣ ነጥቡን ጥሪ ምጣና እንደዚህ ይሆናል ይላሉ። እሱ ትንቢት ነው። ስለ ነገ እኛ እያወራን ያለ ነው? ስለ እስከ ዛሬው ነው። ስለ እስከ ዛሬው እስከ ትናንትና ምሽት በሆነው ነገር ይለካ በሆነው ነገር ይመዘን ከተባለ አርሰናል ድንቅ ነው ማለት ነው የሚገባው። አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ገደ የሚለውን የእኛን የዩቲዩብ ቻናል ሰብስክራይብ ማድረግ ሊንኩን ለሌሎች ማጋራት እንዳትረሱ። ለስካሁን ድጋፍ እያመሰገንን ደግሞ በሌሎች መረጃዎች ዳግም እናንተን ለማግኘት ያብቃን እንላለን። በያላችሁበት ሰላም ሆኑልን። ኢትዮጵያ ለዘለዓለም ትኖር። 2010